መልእክተኛው ሞቅ አድርጋችሁ ወደዚህ እስኪ። መልእክተኛው ነው፣ ቅድም ቃል ስለተገባባ ነው ፊቱን በአራዳ ቋንቋ ፌሱን እንሹፈው አይደል? እሹ፣ መጀመሪያ ዜ ካሁን በኋላ መንገድ ላይ ስታስቸግሩት ብያሰብኩና ተውኩት። ስንት ዓመት ነው እንደዚህ ፊትህን ደብቀህ የሰራኸው? እንዳልኩኝ በትክክል አይታወቅም። በአመት ደረጃ እስከ አምስት ዓመት ድረስ አምስት ዓመት ማካገለገልክ ቀሪውን ደግሞ ፊቱና አንተ ተናፍቀዋል፣ እኔን ሰልችተዋል። ስለዚህ ይህ ሸታ ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ነው። የባህር ዳር ልጅ ኳስ ተጫዋችም ነ ነበርኩ ትልቅ ደረጃ ላይ በኳስ ኬሪየር። ኳስ ተሰጡ ትልቅ ደረጃ ላይ ደረስከው። ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም ማስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆንክ ሰው ያውቅ ነበረ? በረኛ እያለህ ማንም አያውቅም። ማንም አያውቅም። ጥመኝ ነገር አለ። እኔ ግን ማውቅ የፈለኩት አሁን ወደ ደግነት ስራው ውስጥ ሲገባ አንድ ሰው የሆነ ምክንያት ይኖረዋል አይደል? ኳስ ተጫዋች ነህ ጥሩ የሚከፈል ይመስለኛል፣ እዚህ ላይ ደህና ተከፋች። ለሌሎች ሰዎች ለማሰብ ምን እንደሚያነሳሳ ምክንያቱን ታስታውሳለህ? የደግነት ስራ የጀመርክበትን እ ይሄ ነገር መጀመሪያ ያለው ብዬ አላምነው እኔ በግል እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው፣ በቃ ያደርጋል። ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው ምለው፣ ግን በቁጥር ወይም በስም አያቴ ነች። ለ እናትም አባትም የለኝ፣ እሷ ነች ያሳደገችኝ። እና በጣም ደግ የምትባል ነች ከአካባቢው ይሄ ሰንበት ቂጣ ምናምን ጋብ ግራ ምናምን ለሰው መልሰት ቤት መጠው ምናምን የሚወስዱ አይነት እሺ በቃ ታዋቂ ነች ሰፈሩ ላይ ሁለታችሁ ትተዋወቃላችሁ በመግባባት ነው የምትሰሩት ማንስ ነው ይህን ሀሳብ የጀመረው ምክንያቱም አንድ አይነት ነገር ነው የምትሰሩት ልክ ነው ማን የጀመረው አሁን ይሄ መታበይ እንዳይሆን ዘይቆይ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ አንተ ነሽ ይቻላል ትተዋወቃላችሁ ግን እምልህ ቆይ፣ እንትን ልበለው። እኔ ይሄንን ነገር እዥ ስመጣ ጅማሯለሁ አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማመሪን ከጠየቀኝ ወይም እሱ ላይ አስረዳለሁ። ግን እኔ እና እሱ በመተዋወቅ በአካልም ፎቶ አለ፣ አብረን ተነስተናል፣ እንተዋወቃለን። እንዳሪያው ነው የሚቆጥረኝ እኔ እሱ ማለት ነው እና በሆነ አጋጣሚ ሊያገኘኝ መጣ። እዚህ መጥቼ የነበረ አዲስ አበባ እንዳልኩ ከኳስ እዚህ እዚህ ምናም በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራውን ስሙኑ ራሱ የእሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው። እንዲህ ብታደርገው ለሰው፣ አሁን ለእኔ መልእክተኛው ሲባል ስሜ አይደለም፣ ግን ተላላኪ የሚለው ስሜት ለሰው እንዲፈጥር ተደርጎ ነው፣ ለሰው እንዲመቸው ላፉ ያኮ መልእክተኛ ነው ብሎ እንዲያስብ ነው ታስቦ የተደረገው አንተም አሁን ማን ነበረ ባላደረው አይደል ባላደረው የሚለው ለሰው ይመቻል ያንን ነግተዋ ቤተን ነው ያወጣው ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞውን ትቀጥላለህ ወይንስ እኔ የራሴ ኑሮ ለምን አልኖርም የሚል ሀሳብ ውስጥ ትገባለህ እንዳልኩ ነው እኔ ሰውን በቃ የሆነ ቀን ልደክም እችላለሁ አታብዙብኝ ነው ምላቸው። አታብዙብኝ ቀደካማኝ እንዳልወድቅባችሁ አታብዙብኝ። ግን አሁን የሚሰማኝ እየተነሳውበት ይሄ አይደለም ሰው እንዲያስቆሙኛ ይሁን፣ አላማ አለኝ። እዛ ሽጋ ነው መድረስ የምፈልገው። እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደ እባካችሁ አታብዙብኝ ነው ምለው።